ጋዜጠኛ ስጥልኝ ሰዎች አዲስ መረጃን ያገኘት! ይኸው አዲስ አበባ ላይ ቲቪ ቫርዚሽ እየሰራ ነው እንደምታዩት ይው ኳሊቲ ያለው አስራ አንድ አንድ ሰባት ሰማኒያ አምስት ይኸው ኳሊቲ ያለው ሰርች እናድርገው እሺ ይኸው ታጂኪስታን ገብቷል ቼክ አድርጉት ይኸው ታጂኪስታን ቲቪ ቨርዝሽ ይሄው አዲስ አበባ ላይ እየሰራ ነው ወገኖች። ፉትቦል ኤች ዲ እሺ፣ ይኸው ፉትቦል ኤች ዲ እየሰራ ነው እያሳየ ነው እንደሁም ኢሮፓ ሊግ እያሳየ ነው ወገኖች፣ አዲስ አበባ ደስ ተሰራ ነው። እኔም ዛሬ ነው ያገኘሁት።